ወንድማችን እፎይ ተመለሰ። በሽብር ነው እንዲህ ቀላል ክስ አልነበረም የተመሰረተው። በሰሙነ ሕማማት የማይጸለይ ጸሎት አለን በሰሙነ ሕማማት የማይጸለይ ጸሎት አለን። ለምሳሌ በስመ አብ ማለት ማማተብ፣ መልካ መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም ዲያቆን ዘላለም ታዬ እንዲህ ይለናል። እግዚአብሔር እውነት ለመናገር ሳይገባን እንቢ ብለን ነው ስንረዳ፣ እሺ ብንለው ይሻላል። እሺ ብሎ ገብቶናል ብለን ተረድተን በኋላ ላይ አሻፈረኝ ከምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከወንድማችን አንደበት ኢየሱስ ማለት በጣም ትሁት ሆኖ ነው የቀረበው። በጣም የሚያስገርመው ክርስቶስ እኔ የጌታችን ኢየሱስ ትህትና በጣም ሁሌም ነው የሚያስገርመን፣ ያው ታውቃላችሁና እንደ አቅመ አንድ ኖርማል ሰው ብቻ የሆነኩ ሰው ብቻ ሆነ። እራሱ እኮ አቅሙ እያለህ ማንም ሰው እንዲናገር አይደለም አቅሙ ኖሮ አቅሙ ባይኖርህም ማንም ሰው እንዲናገር አትፈልግም። አቅሙ ካለህ ደግሞ ወዲያውኑ ሪያክት የምታደርገው አራት ወንጌላውያን ወንጌላትን የጻፉት አራት ወንጌላውያን ራሳቸው መሆናቸውን በምን አወቅን የሚለውን በደንብ ማየት ያስፈልጋል ማለት ማቴዎስ ሲጽፍ እኔ ማቴዎስ የጻፍኩት ወንጌል ነው ብሎ አልጻፍም። ሉቃስም ሲጽፍ፣ ዮሐንስም ሲጽፍ አራቱም ስማቸውን አልጠቀሱም። ሕማማት ትርጓሜያቸው ሕማማት ሰሙን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን አሳዩ። የሰሙነ ሕማማት የመጀመሪያው ቀን ዕለተ ሰኞ ላይ እንገኛለን። ትርጓሜ ምንድን ነው የሚለውን በቀጣይ የምናስደምጣችሁ ይሆናል። ሁላችሁንም እንኳን አደረሳችሁ። በቀጥታ ወደ መረጃችን አ እንበለ ደዌ ወሕማም፣ እንበለ ጻማ ወድካም፣ ሀመ ከመ ዮም የአብፅያን የአብፅያ ክሙ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከታቸው አበይት የሆኑ ጉዳያት አሉ። እንግዲህ በስማ አይባልም። ይህን ሳምንት ለዛ ነው እንበለ ደዌ ወሕማም ያልነው። ስለዚህ ከዛ ጀምሮች ሳምንት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ የሚነገርበት መከራው የሚታወስበት ሳምንት ሰሙነ ሕማማት ስለሆነ ማለት ነው። በሰሙነ ሕማማት ላይ ማድረግ የሌለብን ማድረግ ያለብን ነገሮችን በቀጣይ በስፋት የማስደምጣችሁናል። ሰኞ፣ ማክሰኞ መታሰቢያቸው፣ ትርጓሜያቸው ምንድን ነው የሚለውንም አስደምጣችኋለውኝ ማለት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳለው በቃሉ ይመጣል። ጌታ ኢየሱስ ክርስቶስ እመጣለሁ ብሏል። በብሉይ ኪዳን በአባቱ ሰው እኩል መጥቷል። እሞታለሁ ብሏል፣ ሞቷል። እነሳለሁ ብሏል፣ ተነስቷል። ድጋሜ እመጣለሁ፣ ልባቸው አይታወቅ እና በአባቴ ዘንድ ብዙ መኖሪያ ያለ ስፍራ ማዘጋጀላችሁ ዘንድ እሄዳለሁ፣ ዳግሜ ወደ እናንተ እመጣለሁ፣ እኔ ወዳለሁበት ስለዚህ እወለዳለሁ ብሎ የተወለደ እሞታለሁ ብሎ ይሞተ እነሳለሁ ደግሞ ብሎ በክብር የተነሳ ጌታ ኢየሱስ ክርስቶስ እመጣለሁ ብሎ ደግሞ ይመጣል። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል እውነተኛው ጌታ በነቢያት የተሰበከው ጌታ ይመጣል። ይሄንን ዓለም ሁሉ ሊያውቅ ይገባል። የሚሰማው ሁሉ ሊያውቅ ይገባል። ከክርስቶስ ውጭ የሚመጣ ሌላ አምላክ የለም። በእውነት ክርስቶስ ይመጣል። እንግዲህ በቅዱስ ዮሐንስ ራእይ በምዕራፍ 22 ከቁጥር 12ም ፊተኛውና ውኋለኛው መጀመሪያና መጨረሻው እኔ ነኝ፣ እኔ ለእያንዳንዱ እንደ የዋጋው መጠን ከፍለው ዘንድ ዋጋ ከኔ ጋር ያለ እያለ ይናገራል። እና ክርስቶስ ከመጣ በኋላ ለእያንዳንዳችን እንደየስራችን መጠን ይከፍለን ዘንድ ክርስቶስ እንዳለው ይመጣል። ያዩት እንዳረገ ደግሞ ያዩት ይመጣል። በሰላሳ አመቱ ደሙ በደተበበት ቀሚሱ በተወጋ እጁ ክርስቶስ እንዳየ ነው እንዲሁ ደግሞ እያየ ነው። በመለኮት ይመጣል፣ ግርማ መለኮቱ ሊቃነ መላእክቱ በአንድነት በመሆን ክርስቶስን አጅቦት ፈጣሪ ዓለማት ገባሬ መንከራት እናየዋለን፣ እንመለከተዋለንም። ክርስቶስ እንዳለው እንደ ተናገረው ይመጣል። እወለዳለሁ ብሎ ተወልዷል፣ እነሳለሁም ብሎ ተነስቷል፣ እመጣለሁ ብሏል። ና ዳግም ይመጣል። ስለ ክርስቶስ እንዲህ ከተነጋገርን፣ ወንድማችን ኬስ እንዴት ባለ መልኩ ክርስቶስን ይገልጸዋል? እስኪ እንመልከት። ኢየሱስ ማለት በጣም ትሁት ሆኖ ነው የቀረበው። በጣም የሚያስገርመው ክርስቶስን፣ እኔ የጌታችን ኢየሱስ ትህትና በጣም ሁሌም ነው የሚያስገርመን። ያው ታውቃላችሁ እና እኔ እንደ አቅም አንድ ኖርማል ሰው ብቻ የሆነ ሰው ብቻ ሆነ። ራሱ እኮ አቅሙ እያለ እኮ ማንም ሰው እንዲናገር አይደለም አቅሙ ኑሮ አቅሙ ባይኖርም ማንም ሰው እንዲናገር አትፈልግም። አቅሙ ካለህ ደግሞ ወዲያውኑ ሪያክት የምታደርገው አይደለም። ብዙ ጊዜ ደሳ ነው ወዲያውኑ ሪያክት አደርጋለሁ። ጌታችን ኢየሱስ ማለት በኃይሉን እናውቃለን የክርስቶስ ኢየሱስን ኃይል ስልጣኑን እናውቃለን እናውቃለን ሊይዙት መተው ጭፎቹ ዮሐንስ ወንጌል ምዕራፍ 18 ላይ ከዚህ ፊትም እንዳየነው ነው። ሊይዙት መጡና ወጣላችሁ አላቸው ኢየሱስ። እሺ ማን ትፈልጋላችሁ? የናዝሬቱ ኢየሱስን እንፈልጋለን አሉት። ጌታችን እኔ ነኝ አለ ኢየሱስ። እኔ ነኝ ሲል ወደኋላ ወደቁ። ጌታ ኢየሱስ እኔ ነኝ በሚል ቃል ብቻ ወደኋላ የሚጥል ጌታ ነው። ወደኋላ ወድቀዋል ሁሉም። ከዛ ላት ሲነሱ ነው ራሱን አሳልፎ የሚሰጣቸው። ያለ ፈቃዱ ማንም ሰው ወደ ጌታ ኢየሱስ የሚቀርብ የለም። ግን በጣም ትሁት ሆኖ እራሱን አሳልፎ ሰጠ። በሸላቾች ፊት እንደማይናገር በግ ሆነ ጌታችን ኢየሱስ። ኑ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ፋሲካችን ክርስቶስ ታርዶልናል ተብሎ ነውር የሌለበት ያ በግ የሕያው እግዚአብሔር በግ በሸላቾች ፊት በግ ዝም እንደሚል እንደማይናገር በጥፊ መቱት ጌታችን ኢየሱስ። እንተፋሉበት ተፉበት ጌታችን ኢየሱስ። እዛ በሚያስፈራ ገናና ፊቱ ላይ አይሁድ እርኩስ መራቃቸውን ተፉበት። ኦኬ በጥፊ መቱት። እና የእሾህ አክሊልን ያደረጉለትና ቀይ ያለበሱት ጌታችንን ቀይ ያለበሱትና በትራስ ያዙት፣ ንጉስ ሆይ ማነው በጥፌ መታ የመጣ ማን የተፋ እስቲ ንገረን እስቲ ትንቢት ተናገረልን እያሉ ይዘብቱበት ጀመረ። እንደዚህ ሞክ አደረጉበት። አይገርምም? ጋይስ ይሄ በጣም የሚያስገርም እኮ ነው። ክርስቶስን እና በጣም የሚያስገርም የእሾህ አክሊልን ጎንጉለው ጭንቅላቱ ላይ አድርገውበት አድርገውት በመቃን ደግሞ ጭንቅላቱን መቱት፣ ጌታችን ኢየሱስን እና ኢየሱስ ተነስቶ አልተማታም። አይገርም ማለት መማታቱን አላጠፋቸውም። እዛው ቀጥታ አላጠፋቸውም። ማለት ከዚህ በላይም ብዙ ነገር አድርገውበታል። በዛ መከራ ውስጥ ሆኖ መስቀሉን አሸከመውት ወደ ቀራንዮ የወስዱትና እና እጆቹንና እግሮቹን ከመስቀል ጋር አጣብቀው አጣብቀው ይሰቅሉታል። እርቃኑን ይሰቅሉታል። ከዚህ በፊት ብለናል ይሰቅሉታል እና ጌታችን ኢየሱስ እንደዛ ሲያደርጉት ራስን አድን ብለው ደግሞ አሁንም ይዘብቱበታል እንደዛ ያደረጉት በዛ ጨካኔ ውስጥ ሆነው እንደዛ ያደረጉት ራስህን አድነስ ይብላል ጌታ ኢየሱስ ምን ቢያደረግ ጥሩ ነው አባ የሚያደርጉትን አያውቁምና ይቅርበላቸዋል ጌታ ኢየሱስ ለእነዚህ ሰዎች ጸለየላቸው ጋይስ ማለት አለማጥፋቱ የሚገርም ነው አለማጥፋቱ ይገርማል ግን አባቱ የሚያደርጉትን አያውቁምና ይቅርበላቸው እና ሲል ለማስመሰል አይደለም ኢየሱስ የማስመሰል ነገር አያደርግም እንደምታውቁት። ኦኬ ጌታችን ኢየሱስ እኔ እውነት መንገድ ሕይወት ነኝ አለ ኢየሱስ። እውነት ከሆነ ይህ የተናገረው ከልቡ ነው፣ ከልቡ ነው እና ከልቡ ለእነዚህ ሰዎች፣ እንደዛ ለሚያደርጉት ሰዎች ያውቁም ስለማያውቁ ነው እና ይቅር በላቸው ብሎ ስለ እነርሱ ኢየሱስ ጸለየ፣ ለመነው። ይሄ ነው ጌታ ትሁት ነው። ለዛ ነው ኢየሱስ ከኔ ተማሩ በልቤ ትሁት ነኝ አለ። የክርስቶስ ትሕትና ምንም የሚነገር አይደለም። በሰሙነ ሕማማት እያንዳንዷ ሰዓት ያንዳንዷ ቅጽበት ክርስቶስን እያነሳን የምንጠራበት፣ ክርስቶስን የምናወድስበት፣ ክርስቶስን የምናስብበት፣ ስለ ስሙም የምንሰግድና የምንጸልይበት ወቅት ነው። ትሑት የሆነ ፈጣሪ ያለማት ነው ያለን። በተለይ በመጽሐፍ ቅዳሴ ፍቅሬ አምላክ ልጅ ከዙፋኑ ሳበው እስከ ሞት ማደረሰው ይህንን ያህል መውደድ እንደምን ያለ ነው፣ ይህንን ያህል ማፍቀርስ እንደምን ያለ ነው እያለ ይናገራል። ኢሳያስ በትንቢቱ በሃምሳ ሶስተኛ ምዕራፉ በሸላሾቹ ፊት እንደማይናገር ዝም እንደሚል በግ እያለ ይናገራል። ጳውሎስ በመልእክቱ ፋሲካችን ክርስቶስ ስለእኛ ታረደልን ብሎ ደግሞ ይናገራል። እና ይህንን ፈጣሪ ነው እንግዲህ በብዙ የምናከብረው። በጣም ደስ የሚያሰኝ ነው በእውነት። እና በሰሙነ ህማማት ስሙን እየጠራን ስለ ስሙ ደግሞ እየሰገድን ብዙ የምንማጸን ይሆናል። እንግዲህ አንዳንድ ነገሮች አሉ። በሰሙነ ህማማት የማይጸሉ ጸሎቶች አሉ ይባላል እና ምንድን ናቸው እነሱ? የሚለውን ሊቀ ሊቃውንት ስምዐ ኮነ መላክ እንዲህ ይሉናል። በሰሞነ ህማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ማማተብ፣ መልካ መልካ አይጸለይም ይባላል። ይህ እንዴት ይታያል? ማይጸለይ ጸሎት እንኳን የለም እውነት ለመናገር በተለይ ግል ጸሎት ላይ ውሳኔ እንተላለፍ። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ በዚህ በግብረ ህማማት አንድ ውሳኔ አለ። የጸሎት ሃይማኖትም እስከ ሀበይ ብለህ ሀመም ይላል ታመመ ሞተ የሚላለ አደለ ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው። እስከ ዓርብ ድረስ ከሰኞ ጀምረውን እስከ ዓርብ ድረስ ታመመ እስከሚለው ድረስ ስለ እኛ ከሰማይ ወረደ ከቅድስት ከቤታች ስጋ እንሳያል ሚሄድ ለዛ ታመመ ይላል። ሀመም የሚለው ማለት ነው። እስከ እሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርጎ ነው እንግዲህ አንዳንድ ሰዎች ጸሎት አይጸልይም፣ ይሄ ምናምን፣ እንደዚህ የሚል ሐሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው ቴኖን ሊጸልይ ይችላል። የማህበር ሲሆን ነው። ይህም ራሱ የማህበር ላይ ነው። የማህበር ማለት ምንድን ነው? ግብራ ማመት እናነባለን። ጸሎተ ሃይማኖት የሚታወጅበት ላይ እስከ ሀበይ ምልሃም ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸል እናትጸልዩ ተብሎ የተላለፈ ትእዛዝ የለም አሁን ቅዳሴም ቢሆን የጋራ ቅዳሴ መስዋዕት ለመሰዋት ገብተን ምንጸልው በጋራ ምንጸልው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖራውን አይጸልይም ማለት አይደለም በግሉ ማንኛውም ሰው ሊጸልይ ይችላል ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ አሁን ያ ማለት አሁን በማህበር በሶሻል ሚዲያ ላይ ባሉት መንፈሳዊ ግሩፖች አዳራሽ ላይ ባሉ መርሃ ግብራት ቢኖሩ በእነዚህ መጸለይ ይቻል ይሆናል። በእርግጥ አሁን በዚህ ወቅት ያለ የማህበር ጸሎት ግብረ ህማማት ነው እ በቤተክርስቲያን የሚታወቀው ሌላ የለም። ምህላም የላትም ቤተክርስቲያን፣ ቅዳሴ የላትም፣ ኪዳን የላትም። የማህበር ጸሎት ብላ የምታስበው በዚህ ሰዓት የእንትኑ የግብረ ህማማት የሚነበርበት ቦታ ነው። ሌላ የማህበር ጸሎት በዚህ ሰዓት ያለ አይመስለኝም። ካለም እንኳን የተለየ ራሱን የቻለ ስርዓት የተሰራለት ምንም አይነት የማህበር ጸሎት የለም። እንግዲህ በህማማት ሰሞን ምን መጸል ያለብን የሚለውን ነው በጣም ጥያቄ ለቀረበላቸው መልስ ሲሰጡ ሊቃውንት ስማአኮነ መልአክ? እንግዲህ በዚህ ሰዓት በዚህ ሰሞን ቤተ ክርስቲያን ህማማትን ነው እንጂ የምታስበው ሌላ የማህበር ጸሎት ላይ ብዙ ትኩረት አታደርግም፣ ብለዋል። ስለ እግዚአብሔር ዘላለም ታገድ ያቆን እንዲህ ይልናል። እግዚአብሔር እውነት ለመናገር ሳይገባን እምቢ ብለን ስንረዳ እሺ ብንለው ይሻላል፣ እሺ ብሎን ገብቶናል ብለን ተረድተን በኋላ ላይ አሻፈረኝ ከምንለው ጸሀፍት ፈሪሳውያን እንዲህ ነበሩ። ገብቶናል ተረድተናል አውቀናል ብለው እሺ ካሉ በኋላ እምቢ ይሉት ነበር። እግዚአብሔር እዚህ እናንተ የእግዚአብሔርን መንግስት በመውረስ አትቀድሙማል። ሳይገባቸው ግን አህዛብ የነበሩ ክርስቶስን የማያውቁት በኋላ ላይ ግን እምቢ ያሉበት ልባቸው ተጸጽቶ ደግሞ እሺ ብለው ሲታዘዙት እስከ እግዚአብሔር መንግስት የሚሄዱት ጋለሞታዎች ናቸው፣ ቀራጮች ናቸው። አይገርም? በጣም የተጠሉት በእነሱ ዘንድ ለጽድቅ አይበቁም ተብሎ የተገፉት ሰዎች የእግዚአብሔርን መንግስት በመውረስ ይቀድሟቸዋል ተባሉ። እኛንም እኮ በነገራችን ላይ ክርስቶስን አውቀኗል ብለን የምንመጻደቅ ቃለ እግዚአብሔር ሰምተናል ብለን ከመስማት የታጎልን ብዙ ነገሮችን እንደ አኗኗሯችን ቀለውልንና ለመተግበርም ያን ያክል ሳይከብዱን ስናያቸው እኮ ቀድመን የምንገባ የእግዚአብሔር መንግስት የሚመሰለን ሰዎች ብዙ አለን። ግን አትሳሳቱ ክርስቲያኖች፣ እኛ አይገቡም ያላቸው ሰዎች ምናልባት እኮ እኛን ቀድሞ ገነት ውስጥ ልናያቸው እንችላለን። ለዲያቆን ዘላለም ታዬ እግዚአብሔር አምላክ ቃለ ህይወትን ያሰማለን። ስለ አራት ወንጌላውያን ዲያቆን ሄኖክ ኃይሌ እንዲህ ይለናል። ወንጌላት የጻፉት አራት ወንጌላውያን እራሳቸው መሆናቸውን በምን አወቅን የሚለውን በደንብ ማየት ያስፈልጋል። ማለት ማቴዎስ ሲጽፍ እኔ ማቴዎስ የጻፍኩት ወንጌል ነው ብሎ አልጻፍም። ሉቃስም ሲጽፍ፣ ዮሐንስም ሲጽፍ አራቱም ስማቸውን አልጠቀሱም። እነሱን እንደጻፉት በምን እናውቃለን ታዲያ ሲባል አጻጻፉን አይተህም ጸሐፊዋን ነው። አንደኛ ቤተክርስቲያን ስለምታውቃቸው፣ ከቤተክርስቲያን ጋር ሆነ ማንበብ ኢክሊዚያስቲካ ሪዲንግ የሚባለው ሰው መጽሐፍ ቅዱስን ለመረዳት ከቤተክርስቲያን ጋር ሆኖ ማንበብ አለበት። ማለት ይህንን ጥቅስ እንዴት ነው የምታረጉመው? ማን የጻፈውን የምትለው የሚለው ከቤተክርስቲያን ታውቋል። ሁለተኛው የጸሐፊያኑን ማንነት ስታውቅ አነጋገራቸውን አንዳንድ ነገሮቻቸውን ሰላምታቸውን በማየት መጽሐፉን የጻፈው ማን መሆኑን ማወቅ ይቻላል። ለምሳሌ ቅዱስ ጳውሎስ ሰላምታ ሲሰጥ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን የምትል ሰላምታ አለችው። ይህ የመልእክቴ ሁሉ ማስረጃ ነው ብሎ ጽፎልናል። ስለዚህ ጸጋና ሰላም ለእናንተ ይሁን የሚል ካገኘን ይህ የጻፈው ጳውሎስ ነው ለማለት እንደፍራለን። እንደ ሲግኒቸር አይነት ማለት ነው። እና ወንጌላውያኑም እነሱ እንደጻፉት የሚያሳይ ነገር ወንጌል ውስጥ አሻራቸውን ትተውልን ነው ዳናቸውን ትተውልን ነው ሄዱት ማለት ነው አራት ወንጌላውያን ማለት እንግዲህ በመጀመሪያ ቅዱስ ማቴዎስን እናገኛለን ሁለተኛ ቅዱስ ማርቆስን እናገኛለን ሶስተኛ ቅዱስ ሉቃስን አራተኛ ቅዱስ ዮሐንስን እናገኛለን አርባት ወንጌላት ወንጌላውያን ይባላሉና እኚህ ደግሞ በሰው በአንበሳ በላህምና በገጸ ንስር ይመሰላሉ በራ ዮሐንስ ምዕራፍ አራት ከቁጥር ስምንት ላይም ስለ አርባቱ እንስሳ ተቀምጧል። የአርባቱ እንስሳ ምሳሌ የሆነ ደግሞ አራት ወንጌላውያን በወንጌላት ስማቸው ተጠቅሶ የማቴዎስ፣ የማርቆስ የተባለ በስማቸው ይጠቀሳልና ማን የጻፈው የሚለውን ለማወቅ ጸሐፊውን ማወቅ በቂ ነው። የሚጽፍበትን መንገድ ማወቅ በቂ ነው። ምክንያቱም የክርስቶስ ጸጋና ሰላም ከሁላችሁ ጋር ይብዛ የሚለው ቅዱስ ጳውሎስ እኔ በዚህ ምስክር ይህን ስጽፍ እኔ እንደ እወቁ እንዳለው እንዲሁ አራት ወንጌላውያንም የራሳቸውን ዱካ ዳን አስቀምጠዋል። ከዛ ተነስተን ይህ የጻፈው ማቲዎስ ነው፣ ይህ የጻፈው ማርቆስ ነው፣ ይህ የጻፈው ሉቃስ ነው እንላለን፣ ብሏል ዲያቆን ሄኖክ ኃይሌ። መረጃዎቻችን ወደ መጨረሱ እየሄድን ነው። በህማማት ሰኞ ዕለት ምንድን ነው የሚለውን ከእኚህ መምህር ተከታትለን እንመልሳለን። በህማማት ሰሞን ያሉት እለታት እያንዳንዳቸው ስያሜ ያላቸው እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሀት ሁሉ ተከናውኖ ሰሮተ ህዝብ ከሆነ በኋላ ከተለያየን በኋላ ማለት ነው። ወዲያውኑ የዕለተ ህማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቡራኬ የለም፣ መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም። በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ህማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ እንግዲህ ቃሉ ሰኑይ ከሚለው ግስ የወጣ ነው። የእሁድ ማግስት ነው። ሁለተኛ ቀን ነው። ሰኞ በፍጥረት አቆጣጠር ሁለተኛ ቀን ነው። እሁድ የመጀመሪያ ቀን ነው። ሰኞ ሁለተኛ ቀን ነው። ሰኞ ስንል የመጋቢቷን ሰኞ፣ ጥንት ክርስቶስ ሲሰቀል የነበረችዋ ሰኞ መጋቢት 23 ቀን ነው የምትሆነው ማለት ነው። ይሄ ዕለት አይሁድ በክርስቶስ ላይ ምክራቸውን የጀመሩበት ዕለት ነው። እንግዲህ የወሳና ዕለት ያ ሁሉ ትርምስ እንደተደረገ በነሱ በነሱ ህይወት ውስጥ ማለት ነው በጣም የሚገርም ነገር እንደተደረገና ና ቤተ መቅደስ ውስጥ ገብቶ ሻጮቹን ለዋጮቹን ገስጾ ጅራፍ ገምዶ ገበታቸውን ገልብጦ ቤተ ጸሎት ቤትናት ብሎ በኃይል በስልጣን ተናግሮ አሳልፈዋል እና ይሄ አንገብግቧቸዋል። በጣም ተመሳሽተዋል። ስለዚህ ወዲያውኑ በማግስቱ ስብሰባ ነው የጀመሩት። እንዴት አድርገን እናስወግደው ለወቱ ሰባት። ይሄ ሰው ብዙ ሰው ተከተለው። ስለዚህ ከተማ አለሙ በሙሉ እየጠፋ ነው። እንዴት አድርገን እናስወግደው የሚለውን ምክር የጀመሩት ሰኞ ነው። ሰኞ በተለየ መልኩ በቅድስት ቤተ ክርስቲያን የምስጋና ስርዓት ማለት ነው። አንጾተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤተ የጸሎት ቤት ናት አለ። ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን ከሆሳና እለት በኋላ ወደ ቢታንያ ሄዶ ያድርና ከዛ ከቢታንያ ሲወጣ ነው ያችን በለስ የተመለከተው በመንገድ ላይ ሲያልፍ አንዲት የበለስ ዛፍ ተመለከተ ይላል። ከዛ ወደዛች የበለስ ዛፍ ቀረበ ለመመገብ ባሰበ ጊዜ ግን ፍሬ አላገኘባትም ይላል። ስለዚህ ለዘላለም ከቅጠል ብቻ በቀር ፍሬ ስላልነበረባት ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ይህንን ቃል በቃል በመጽሐፍ ቅዱስ ተጽፎ እናነበዋለን። በተለይ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ እስከ ቁጥር 13 ድረስ ስታነቡ እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ፣ ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከአስራ ሁለቱ ጋር ወደ ቢታንያ ወጣ። ልክ ከውሳነ በኋላ ወደ ቢታንያ ሄደው ከዛ በቢታንያ አድሮ ሲመለስ በማግስቱም፣ ይላል ሰኞ ማለት ነው፣ የእሁድ ማግስት ነች፣ ሰኞ በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረም እና መጥቶ ከቅጠል በቀር ምንም አላገኝባትም። መልሶም ከአሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይገኝ፣ ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ያቺ በለስ ወዲያውኑ ደረቀች ይላል። ይሄንን በንባብ ይሄንን በዜማ በጸሎት ቤተክርስቲያናችን ታስበዋለች። በመውደቅ በመነሳት ይሄንን በማንበብ በመተርጎም በማመስጠር ምእመናን በዚህ ዕለት ምን ማድረግ እንዳለባቸው ሊቃውንት እያስተማሩ ይህንን ዕለት እናስበዋለን ማለት ነው። የሚገርመው በለሱ ሶስት ምሳሌነት ወይም ምሳሌዎች አሉት። በለሱ የመጀመሪያው የቤተ እስራኤል ምሳሌ የቤተ እስራኤል ምሳሌ ናት በለስ ማለት ነው። ቤተ እስራኤል ተጠግቶ ሲያያቸው የአብርሃም ዘር ከመባል በስተቀር ሃይማኖትና ምግባር አልነበረባቸውም ፍሬ አልባ ነበሩ ማለት ነው። አብርሃም የአብርሃም ዘር ከመባል በስተቀር የነበራቸው የፍሬ ሃይማኖት ወይም የሚገለጽ ምግባር አልነበረባቸውም። አዘነ ይላል። ሁለተኛ በለስ የተባለችው ኦሪት ናት። ወደ ኦሪትም ተጠጋ። ኦሪት ፍሬ አልነበረባትም ማለት አማናዊት ድህነት ወይም እውነተኛ ድህነት አልተገኘባትም። የስጋ በረከትን ታሰጥ ነበረ፣ ጊዜያዊ ድህነትን ታሰጥ ነበረ። የነፍስ በረከትና ፍጹም የሆነ የነፍስ ድህነት ግን አታሰጥም ነበር። ፍሬ አልባ የተባለችው በለሷ በዚህ ምክንያት ነው። ከኦሪት ጋር ስናገናኘት ማለት ነው። ሶስተኛውና የመጨረሻው በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፊ ነው። ኃጢአትን በዚህ ዓለም ላይ ሰፍና ነበር። በመላው በአዳም ኃጢአት የማይጠየቅ አካል አልነበረም። በዚህ ዓለም ላይ ኃጢአትን ሰፍና አገኛት ማለት ነው። ወደ በለስ ተጠጋ ማለት በለስ በኃጢአት ከተመሰለች ክርስቶስ ወደ ኃጢአት ተጠጋ ማለት ምን ማለት ነው? ወደ ሀጣን ወደ መጸባን ወደ ቀራጮቹ ተጠግቶ ሳይንቃቸው ማስተማሩን ለመግለጽ ነው። ተጠግቶ ተመለከታት፣ በዓለም ላይ ሰፍና አገኛት። ከዛ በኋላስ ረገማት። ለዘላለም ከአንቺ ፍሬ አይገኝብሻላት ይላል ከዚህ በኋላ በአንቺ የሚያዝ የሚኮነን አይኑር ሲላት ነው። እንዴ ኃጢአት እንሰራለን አደለ ወይ? አዎ ግን በኃጢአት ተኮንነን አንቀርም። በንስሓ ኃጢአትን ማስወገድ እንችላለን ማለት ነው። በኦሪቱ ቢሆን ግን በኃጢአት እንደተያዘን ቆይተን ወደ ሲወል ነበር የምንወርደው። ስለዚህ አቅም የላትም ከሥራ ተነቅላ ደረቀች ይላል እና ኃጢአት በእኛ ላይ ስልጣን የላትም። በንስሓ እናስወግዳታለን ማለት ነው። አንድም በለስ ቅጠሎም ፍሬዋ ያማረ ነው፣ ሲበሉት ይጣፍጣል፣ እየቆየ ሲሄድ ግን ይመራል። ኃጢአትም በሰራናት ጊዜ ለጊዜው ስጋን ታስደስታለች። እየቆየን ስንሄድ ግን እንድንጸጸት ታደርገናለች፣ ትመረናለች። ስለዚህ የኃጢአት ምሳሌ የሆነችው በዚህ ምክንያት ነው ማለት ነው። ሊቃውንቱም በአንጻረ በለስ ረግማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት። ለዘላለም ፍሬ ያገኝብሽ አላት፣ ለዘላለም በአንቺ ምክንያት የሚያዝ አይኑር አላት ማለት ነው። ስለዚህ ይህንን ቀን ቤተክርስቲያናችን ታስበዋለች። በሰሞኗ ዓመት ውስጥ ካሉ እለታት አንዱ ሰኞ ነው። የመጨረሻውን የእፎይን ጉዳይ ተከታትለን እንጨርስ። በሽብር ነው፣ እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ አለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው፣ ዝንጀሮ ጠባቂ የመሰሉ የጨጎፉ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ አወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ ሚያስጠይቀኝ አልነበረም። የሆነባቸው ምክንያት ምንድን ነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው ተቀባይነት አላገኘም ክሳቸው ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድን ነሱ? እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደኖ ራሳቸው የሕግ አካል ሆነው ይሁን አይደኖ እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋ ወጥቷል፣ በዚህ ጋ ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ይወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ወጣብኝን፣ አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸው እንትን ራሳቸው በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ እንትን ምን ነበረ ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋ እና የሚከፍተው ማለት ነው አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ተከልክ ያለው ብሎ መግለጫ አውጥቷል። ለሊት እኮ ነው ደሞ የሚሉት። ይህን የሚያደርጉ ምንድነው ገንዘብ መሰብሰቢያ ማለት ነው። እፎይን ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል፣ ሃምሳ ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ እንዲህ ተደረገ፣ እያለ ይሰክሳችኋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማያውቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ። ለኛ ለእኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትሳፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን እኚህን ይመስላሉ። በቀጣይ ደግሞ ለተማክሰኞን የተመለከቱ መረጃዎችና ሌሎች ጉዳዮችን አካተን እንቀርብላችኋለን። ያሮስ ሁለትንም ሰብስክራይብ አድርጉ። ምክንያቱም ብዙ መረጃዎችን በዛ እያቀረብኩ ስለሆነ፣ ወንድማቸው ሉ መብራቱ ነኝ። ያሮስ የእናንተ ነኝ። ያሮች ስረማበትኩኝ በለደዌ የህማም እንበለጻማ ወድካም አመካመዮም የአብፃን የአብፃ አከሙ